በተከታታይ የውድድር ዘመናት ጎልደን ግላቭን ካሸነፉ ግብ ጠባቂዎች መሃል በፕሪሚየር ሊጉ እያልኩኝ ነው፣ ዴቪድ ራያ አራተኛው ነው ይለናል፣ ይሄ የፕሪሚየር ሊግ መረጃ። ታዲያ ፕሪሚየር ሊጉ ዛሬ መረጃውን ሲያጋራ ከደቂቃዎች በፊት ዴቪድ ራያ በ2024 እና 25 በተከታታይ እንግዲህ ጎልደን ግላቭን አሳግቷል አሳክቷል። በተለይ በዘንድሮ የውድድር ዘመን ላይ አስደናቂ ጊዜን አሳልፏል። ምንም እንኳን አርሰናል ዋንጫ ባያነሳም፣ በተከታታይ ተሶስተኛ ጊዜ ሁለተኛ ቢወጣም ግን እሱ ምርጥ ነበረ እንደ ቡድን ከዛ ባለፈ የኖቲንግሃም ፎረስቱ ማት ሴልስን ቢሆን ይሄንን ሪከርድ ታዲያ አብረው ነው የተጋሩት። ከዛ ባለፈ ኤደርሰን ነበረ ከዚህ በፊት በ2020 እና በ2021 የውድድር ዘመን ላይ እንዲሁ በተከታታይ ማሸነፍ የቻለው ጋልደን ግላቡን። ከዛ ባለፈ ጆሃርት ጆሃርት እንዲሁ የማንቸስተር ሲቲው የቀድሞ ግብ ጠባቂ በ2011 12 እና 13 በተከታታይ ከዛ ባለፈ ደግሞ ፔፔሬና እንዲሁ በ2006፣ 2007 እና 2008 ይህንን ማሳካት የቻሉ ግብ ጠባቂዎች ናቸው ሲል ነው ፕሪሚየር ሊጉ መረጃውን ያጋራው። እንደዚህ አይነት መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ ከዛ ባለፈ ላይክ እና ሸር ማድረግ እንዳይረሳ። ይመቻችሁ።